ያለው የምሽቱ የቢዝነስ መረጃዎች አልፋለሁ። አንተነህ ደምሰው ነኝ። በአማካኝ የቀን ገቢ ግምት ግብር ላይ ከፋይ የተነሱ ቅሬታዎችን ለመፍታት አሁንም ትኩረት ሰጥቶ እየሰራ መሆኑን በገቢዎችና ጉምሩክ ባለስልጣን የአዲስ አበባ ቅርንጫፍ ጽሕፈት ቤት አስታወቀ። በከተማዋ ከሚገኙ 59 ያህል የደረጃ አምሮዋ ግብር ከፋዮች ውስጥ እስካሁን ከ40 በመቶ በላይ ግብራቸውን መክፈላቸው ተገልጿል። ቅርንጫፍ ጽሕፈት ቤቱ በዚህ ዙሪያ መግለጫ ሰጥቷል። አባዴ ወይናይ በአዲስ አበባ በተከናወነው የነጋዴዎች አማካይ የቀን ገቢ ግምት ላይ ለቀረቡ ቅሬታዎች ምላሽ የመስጠት ሂደት ለደረጃ ሀመር ግብር ከፋዮች ቅድሚያ በመስጠት እየተከናወነ መሆኑን ነው በገቢዎችና ጉምሩክ ባለስልጣን የአዲስ አበባ ቅርንጫፍ ጽሕፈት ቤት የገለጸው። እስከ ሐምሌ 30 የደረጃ ሀመር ግብር ከፋዮች ሙሉ በሙሉ ቅሬታውን ተመልክተን እንፈታለን ብለን ነበር ያስቀመጥነው። ባስቀመጥነው ጊዜም የመጀመሪያው እርከን ቅሬታ ሙሉ በሙሉ ፈተናል ማለት ነው። ወደ ዘጠና ዘጠኝ ነጥ ሁለት በመቶ ቅሬታችንን በምናቀርብባቸው የወረዳም ሆነ የክፍለ ከተማ ጽሕፈት ቤቶች በአግባቡ እየተስተናገድን አይደለም በሚል ከግብር ከፋዩ የሚነሳው አስተያየቶችን በተመለከተ የቅርንጫፍ ጽሕፈት ቤቱ ኃላፊዎች ምላሽ ሰጥተዋል። ታክስ አስተዳድሩ በአግባቡ እንዲስተናገዱ ለማድረግ ተገቢ ጥረት እያደረገ ያለበት ሁኔታ ነው ያለው ግን የግለሰቦች ደግሞ የአንዳንድ ፈጻሚዎች ባህሪ ሆኖ አንዳንድ ችግሮች ይፈጠራሉ። የታክስ አስተዳደሩ እነዚህ የተፈጠሩ ችግሮች መረጃው ሲደርሰው ከግብር ከፋዮቹ ወዲያውኑ የማስተካከያ ስራ ነው እየተሰራ ያለው። በቀን ገቢ ግመታ ወቅት ከሰጠነው መረጃ ውጭ ቁርጥ ግብር ተጥሎብናል የሚለው ከግብር ከፋዊ ማህበረሰብ የሚነሳ ቅሬታ አንዱ ነው። ከዚህም አንጻር መረጃውን የማሰባሰብ ሂደት ፍትሐዊ ለማድረግ የተለያዩ ተግባራት መከናወናቸውን ነው ኃላፊዎቹ በመግለጫው ያስረዱት። እያንዳንዱ ንግድ መደብር ከመካሄዱ በፊት አስቀድሞ መረጃዎች ተሰባስቧል። ሁለተኛ ግብር ከፋዎች ያሉ ዜዴ ሪፖርት የምንለው ወይም ሽየጥ መዝገቢያ መሰራም ካለው ከዛ ላይ ሰመሪ ሪፖርቱም ተወስዷል ሌሎችም ከሶስተኛ ወገን የሚገኙ መረጃዎችም ግምት ውስጥ ገብተዋል። እሱ የሰጠው መረጃ ከተተነተኑ መረጃ ጋር ማች እስካደረገ ድረስ እሱ የሰጠው መረጃ ተቀባይነት ይኖራል። ነገር ግን አንዳንዶቹ መረጃዎች ተጨባጭ ካልሆኑ ሲተነተኑ ነባሪያውን እንቅስቃሴ የማያሳዩ ከሆነ ከዛ ጋር እያይዞ የንግድ እንቅስቃሴውን መሰረት ባደረገ መልክ ግምቱ ይቀመጣል ማለት ነው። በቁርጥ ግብሩ ላይ ከንግዱ ማህበረሰብ የተነሱ ቅሬታዎችን በመፍታት ሂደትም የግንዛቤ ማስጨበጫ ስራው የተሰራ መሆኑን በመግለጫው ተነስቷል። በአብዛኛው ያገኘነው ነገር የግንዛቤ ጥረቱ ሰፊ ሆኖ አግኝተነው አንዳንዱ የቀን ገቢ ግምቱን ወደ ዓመት አባስቶ ይህ እንዳለ ግብሩን ብሎ የማሰብ ወይም የተጣራ ገቢ ነው፣ በዚህ ላይ ነው ግብር የሚጣልብኝ ብሎ የማሰብ ሁኔታዎች በስፋት ታይቷል። ስለዚህ ይሄ የነበረው ክፍተት አስረጂዎችን በማስቀመጥ የማስረዳት የማስገንዘብ ስራዎች በመስራታችን አብዛኞቹ ቅሬታዎች ላይ መግባባት እየተፈጠረ የሄደበት ሁኔታዎች እንደነበሩ አይተናል። በአዲስ አበባ ከተማ አማካይ ቀን ገቢ ግምት ከተሰራላቸው 148000 ነጋዴዎች ውስጥ ከ59000 በላይ የደረጃ ሀመሯ ግብር ከፋይ መሆናቸውን ታውቋል። እስከ 40 በመቶ የሚደርሰው የደረጃ ሀመሯዎቻችን ግን ክፍያቸውን ከፍሏል። ሌላው ደግሞ አሁን ነው ቅሬታው፣ ቅድም እንዳለው የፈታንለት አሁን በቀሬ ጊዜ ደግሞ ሌላው የሚጠበቀውን ይከፍላል የሚል እምነትን ያለን። የኢትዮጵያ ንግድ ባንክ ለዘጠነኛ ጊዜ ያዘጋጀው የውጭ ምንዛሬ ማበረታቻ ሽልማት ሰጠ። ባንኩ ሀገሪቱ እያስመዘገበች ላለችው ፈጣን የኢኮኖሚ ዕድገት ግብዓት የሚሆን ምርቶችን ለማስገባት የሚያስፈልግ የዶላር ክምችት እንዲኖር የበኩሉን እየተወጣ መሆኑን ገልጿል። በባንኩ የኮሚኒኬሽን ተጠባባቂ ስራ አስኪያጅ አቶ በልው ታከለ እንዳሉት ባለፉት ወራት በሀገሪቱ በሚገኙ ከ1200 በላይ ቅርንጫፎች የውጭ ሀገራትን ገንዘቦችን የመነዘሩ ደንበኞቹ የሽልማት እጣ ውስጥ እንዲካተቱ አድርጓል። በመሆኑም የአንደኛ ዕጣ 55 28 14 አራት የቤት አውቶሞቢል፣ ሁለተኛ ዕጣ 15 ማቀዝቀዣዎች፣ ሶስተኛ ዕጣ 15 ቴሌቪዥኖችና አራተኛ ዕጣ 60 ስማርት ሞባይል ስልኮች ለዕድለኞች እንዲደርስ አድርጓል። ዘገባው የሪፖርተራችን ብርሃን እያየው ነው። ዛሬ በኢትዮጵያ ምርት ገበያ ለውጭ ገበያ የቀረበ የታጠበ የሲዳማ ቡና በ1340 ብር ተገበያ አይቷል። ነጭ የወለጋ ሰሊጥ ደግሞ በ2438 ብር ተሽጧል። ተጨማሪውን አብረን ይከታተሉን። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ለምሽቱ የያዝናቸው የቢዝነስ መረጃዎች እነዚህ ናቸው። አንተነህ ደምሰው ነበርኩኝ። ጤናስጥልኝ